የኤርትራ ጦር ድሮና ዘንድሮ። እንደ አገር ከተመሰረቱም ጥቂት ዓመታትን ብቻ ካስቆጠሩ ሀገራት መካከል አንዷ የሆነችው ኤርትራ አራት አስርት ዓመታት እንኳን ባልተሻገረው እድሜዋ በርካታ ጦርነቶችን አድርጋለች። እጅጉን ከተዳከመው የምጣኔ ሀብቷ ላይም ስድስት በመቶ የሚሆነውን ለጦሯ በማውጣት ከገቢያቸው አንጻር ከፍተኛ ወጪን ለጦር ከሚያወጡ የዓለማችን ሀገራት መካከል አንዷ ኤርትራ ነች። ከኢትዮ ኤርትራ ጦርነት አስቀድሞ አስፈሪ ጦር የነበራት ኤርትራም በዘመቻ ፀሐይ ግባት ወቅት ግን ከፍተኛ ኪሳራን አስተናግዳ ጦሯ እጅጉን ተዳክሞ ነበር። ከጦርነቱ በኋላም ሀገሪቷም ጦሯን ዳግም ለማጠናከር በርካታ እርምጃዎችን ወስዳለች። ለመሆኑ የኤርትራ ጦር በዘመቻም ፀሐይ ግባት ወቅት ምን አይነት ጉዳትን አስተናገደ? ከጦርነቱ በኋላ ራሱን ለማደስ ያደረገው ጥረትስ ምን ድረስ ነው? አሁን ያለበት ደረጃስ ምን ላይ ይገኛል? ሰላም ጤና ይስጥልን። የተከበራችሁ የሰሞነኛ ቤተሰቦች በዛሬው ዝግጅታችን ግሎባል ሴኩሪቲ ዶት ኦርግ የተሰኘው ድረገጽ ከኤርትራ ጦር አሁናዊ አቅም ጋር ተያይዘው ያሰፈረውን ጽሑፍ እንደሚከተለው አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። በፈረንጆቹ የዘመን ቀመር ከ1998 እስከ 2000 ዓ.ም ድረስ የተደረገው የኢትዮ ኤርትራ ጦርነት በሁለቱም ሀገራት በኩል ከፍተኛ ወጪን የጠየቀም በርካታ ሜካናይዝድ ክፍለ ጦሮችም የተሳተፉበት ጦርነት ነበር። በወቅቱ ኤርትራ እንደ ሀገር ከተመሠረተች ጥቂት ዓመታትን ብቻ ብታስቆጠረም ያላትን አቅም በሙሉ አሟጣ በመጠቀም ትልቅ ሊባል የሚችል ጦር ሰራዊትን ገንብታም ነበር። ከሩሲያናም ሌሎችም የምስራቅ አውሮፓ ሀገራት የገዛቻቸው ትልልቅ የጦር መሳሪያዎች ግን በኢትዮጵያ ከፍተኛ ማጥቃት ከጥቅም ውጭ ሆኗል። የኤርትራ ጦር ከሩሲያና ከሌሎችም የምስራቅ አውሮፓ ሀገራት ካስገባ የጦር መሳሪያ ጎን ለጎን ከደርግ መንግስት የማረካቸውን የጦር መሳሪያዎችም በባድሜው ጦርነት አሰልፎ ወደ ውጊያ ገብቷል። የኤርትራ ጦር ጦርነቱን እንዳሸንፍ ያደርጉኛል በሚል ትልቅ ግምት የሰጣቸው ደግሞ ሩሲያ ሰራሾቹ ቲ55 እና ቲ62 ታንኮችን ነበር። እነዚህ ታንኮች ግን ከኢትዮጵያም እጅግ የዘመኑ ታንኮች ጋር በጦር ሜዳ ሊወዳደሩ አልቻሉም። ኢትዮጵያ ከዘመናዊ ታንኮች በተጨማሪ የጸረ ታንክ መሳሪያዎችን በመግዛት የኤርትራን ቲ55 እና ቲ62 ታንኮች በጦር ግንባር ከጥቅም ውጭ አድርጋቸዋለች። የኤርትራ ጦርም ባድመን ለቆ ወደ ኋላ ሲያፈገፍግ የኢትዮጵያ ጦር ታንኮቹን እንዳይማርክ በሚል ታንኮቹን በማቃጠል ጭምር ወደ ኋላ ሸሽተዋል። የኤርትራ ጦር ግን በግንባር ያሰለፋቸው ወታደራዊ ተሽከርካሪዎቹ የኢትዮጵያ ጦር መድፎችና ታንኮች ሰለባ በመሆን በኢትዮ ኤርትራ ጦርነት ወቅት ከጥቅም ውጭ ሆነዋል። በኢትዮ ኤርትራ ጦርነት ወቅት የሮኬት ሲስተሞችና መድፎች ትልቅ ሚናን ለሁለቱም ሀገራት ተጫውተዋል። ዲ30 ሃውትዘር ቢኤም የሮኬት ማስወንጨፊያም ዙ23 የአየር መከላከያና በርካታ የመድፍ አይነቶችን በጦርነቱ የተጠቀመችው ኤርትራ እነዚህን መሳሪያዎች በጦርነቱ አጥታለች። በተለይም ዘመቻ ፀሐይ ግባት የኤርትራ ጦር አብዛኛው መድፍ ያጣበትና ወደ ኋላ የሸሸበት ጊዜ ነበር። የኤርትራ ጦር ከትልቅ መሳሪያዎች ውጪ እንደ ኤኬ 47 ክላሽ፣ ፒኬኤም መትረየስ፣ አርፒጂ የሮኬት መተኮሻና ሩሲያ ሰራሽ ስናይፐሮችንም በከፍተኛ ሁኔታ በጦርነቱ ወቅት ማጣቱ ይነገራል። ኤርትራ በጦርነቱ የመጀመሪያ ወራቶች የአየር ኃይሏን በመጠቀም የኢትዮጵያን ይዞታዎች በመደብደብ የአየር ላይ የበላይነትን ወስዳ ነበር። በኋላ ላይ ግን የኢትዮጵያ መንግስት የቀድሞ ጦር ሰራዊት የአየር አብራሪዎችን ወደ ጦሩ በመመለስና ከተለያዩ ሀገራት የዘመኑ የጦር ጄቶችን በመግዛት የኤርትራን ጦር የአየር ኃይል የበላይነት ማክሸፍ ችሏል። ሚግ 9 ና ሚግ 21 የመሳሰሉ ተዋጊ ጄቶችን ያሰለፈችው ኤርትራ የኢትዮጵያን ሱ 27 ዘመናዊ ተዋጊ ጄት መቋቋም ያልቻለች ሲሆን አብዛኞቹ የኤርትራ ጄቶች ባየር ባየር ውጊያ ከጥቅም ውጭ ሆነዋል። ኤርትራ ወታደሮችን ለማመላለስ ስትጠቀምበት የነበረውን በርካታ ወታደራዊ መኪና የነዳጅ ማከማቻና ለረዥም ጊዜ ያገለግላል በሚል ያስቀመጠችው ተተኳሽም በጦርነቱ በከፍተኛ ሁኔታ ወድመዋል። የኢትዮ ኤርትራ ጦርነት በአብዛኛው በምድር የተደረገ ጦርነት ቢሆንም የኢትዮጵያ አየር ኃይል ቀይ ባህር ድረስ በመሻገር የኤርትራን የባህር ኃይል በመደብደቡ የሀገሪቱ የባህር ኃይልም በጦርነቱ መዳከሙ ይነገራል። ኤርትራም ለረዥም ጊዜ የተዘጋጀችበትና በእርግጠኝነት እንደምታሸንፈው ገምታ የገባችበት ጦርነት በተቃራኒው ሲጠናቀቅ በርካታም የጦር መሳሪያዎቿን አታለች። በቂ የጦር መሳሪያ ፋብሪካ የሌላት ሀገሪቷም በጦርነቱ ኢኮኖሚዋም መዳከሙን ተከትሎ የጦር መሳሪያን ከሌሎች ሀገራት ማስገባት አልቻለችም። ታዲያ የኢሳያስ አፈወርቂ መንግስት ምን አይነት እርምጃን ወሰደ? የኤርትራ ጦር የጥገና ለውጥ። በጦርነቱ የተጎዳችው ኤርትራ ከጦርነቱ በኋላም በርካታ ነገሮች ባሰበችው መንገድ አልተጓዘላትም። ኢኮኖሚዋ ሲዳከም፣ በአለም አቀፍ ደረጃም የተገለለች ሀገር ሆነች። የተጣለባት በርካታ ማዕቀብም የሀገሪቱን ኢኮኖሚ ከድጡ ወደ ማጡ አደረገው። ከኢትዮጵያ ጋር የነበራት መፋጠጥ ሙሉ ለሙሉ ወደ ሰላማዊ መንገድ ያልመጣላት ኤርትራም ግዴታም የጦር ሰራዊቷን ዳግመኛ ማደራጀትና ማስታጠቅ ነበረባት። ኤርትራ ጦሯን ዳግመኛ ለማስታጠቅ ያደረገችው የመጀመሪያ እርምጃም ከኢትዮ ኤርትራ ጦርነት የቀሯትን የጦር መሳሪያዎች ዳግም ማደስና ማስተካከል ነበር። በጦርነቱ የተመቱትን ዳግመኛ ጠጋግናም ጦሯን ዳግም አስታጥቃለች። ከጦርነቱ አስቀድማ ከአሜሪካ ጋር መልካም ግንኙነት የነበራት ኤርትራም ከጦርነቱ በኋላ ግን ሙሉ ግንኙነቷን ወደ ሌሎች ሀገራት በማዞር ከሩሲያም ቻይናም ሰሜን ኮሪያና ኢራንን ከመሳሰሉ ሀገራት የጦር መሳሪያን ማስገባት ጀምራለች። ኤርትራ ከኢትዮጵያ ጋር ያላት ወታደራዊ አቅም እንደማይነጻጸር በገባት ማግስት በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን በመደገፍ በእጅ አዙር ጦርነት የኢትዮጵያን ጦር ለማዳከም ሙከራን አድርጋለች። ኤርትራም ከጦርነቱ በኋላ ያስገባቻቸው መሳሪያዎች የትኞቹ ናቸው ብለን ስንመለከት ተከታዮቹን መሳሪያዎች እናገኛለን። ኤርትራም ከጦርነቱ በኋላ ካስገባቻቸው መሳሪያዎች አንዱ ታንክ ሲሆን የምስራቅ አውሮፓ ሀገራት ከዚህ ቀደም ተጠቅመው ከጥቅም ውጭ ያደረጓቸውን ቲ 55 እና ቲ 62 ታንኮችን በመግዛት ራሷን አጠናክራለች። በአሁኑ ጊዜም የኤርትራ ጦር ከ150 እስከ 200 ታንኮችን መታጠቁ ይነገራል። ቢኤምፒ አንድና ቢኤምፒ ሁለት የተሰኙት ወታደራዊ ተሽከርካሪዎች ወደ ሀገሯ ያስገባቸው ኤርትራ በአሁኑ ጊዜ ከ100 እስከ 150 ወታደራዊ ተሽከርካሪዎችን ይዛ ትገኛለች። መድፎችና ሀውት ዘሮችን ስንመለከት የኤርትራ ጦር ሩሲያ ሰራሽ የሆኑ በርካታ መድፎችና ሀውት ዘሮች ያሉት ሲሆን ቁጥራቸውም ከ100 እስከ 120 ይደርሳል ነው የሚባለው። ከ30 እስከ 40 ቢኤም 21 ሮኬት ማስወንጨፊያም በኤርትራ ጦር እጅ ይገኛል። ኤኬ 47 ክላሽ፣ ፒኬኤም መትረየስንም አርፒጂ ሮኬት ማስወንጨፊያም በአሁኑ ጊዜ የኤርትራ ጦር ከታጠቃቸው ነፍስ ወከፍ መሳሪያዎች መካከል ይመደባሉ። የኤርትራን የአየር ኃይል ስንመለከት የኤርትራ አየር ኃይል ጊዜያቸው ያለፈባቸውን ሚግ 29 ተዋጊ ጄቶች አሁንም ታጥቆ የሚገኝ ሲሆን ቁጥራቸውም ከአራት እስከ ስድስት ይደርሳል ይባላል። በአሁኑ ጊዜ አገልግሎት መስጠታቸው አጠራጣሪ ቢሆንም ሚግ 21 የተሰኙትና ከሰባ ዓመታት በፊት የተመረቱት ተዋጊ ጄቶችም በአሁኑ ጊዜ በኤርትራ ጦር እጅ ይገኛሉ። የኤርትራ አየር ኃይል ለአየር መቃወሚያነት የሚጠቀማቸው ሲስተሞችም ሮሲያ ሰራሽ የሆኑት የ1970 ዎቹ የአየር መከላከያ ዘዴዎች ናቸው። ሺልካ አሊያም ዙ 23 የተሰኘው የአየር መከላከያ ዘዴም በኤርትራ ጦር እጅ እንዳለ በትግራዩ ጦርነት ወቅት መመልከት ተችሏል። የኤርትራን የባህር ኃይል ስንመለከት የባህር ኃይሉ በደርግ ጊዜ እንደነበረው ጥቃቅን ጀልባዎችን ከመታጠቅ ያለፈም ይሄ ነው የሚባል ወታደራዊ መርከብም ሆነም የጦር መሳሪያ የለውም። የኤርትራ ጦር ዘንድሮ። የኤርትራ ጦር ከኢትዮ ኤርትራ ጦርነት ወዲህ ያለው አቅም እጅጉን የተዳከመ ሲሆን፣ በቀጠናው ካሉ ሀገራት ጋር ሲነጻጸርም ደካማው የጦር ኃይል ነው ብሎ ማንሳት ይቻላል። ይህን የተመለከተው የኤርትራ ጦር ቀጥተኛ ግጭት ውስጥ ከጎረቤት ሀገራት ጋር መግባት እንደማይፈልግ ባለፉት ዓመታት አስመልክቷል። አሁን ያለውን የኤርትራ የምድር ኃይል ስንመለከት ወደ 200000 የሚጠጋ መደበኛ ሰራዊት ያለው ሲሆን ወታደራዊ ስልጠናን የወሰዱ ተጠባባቂ ኃይሎቹም ወደ አንድ ሚሊዮን ይጠጋሉ። የምድር ኃይሉ የታጠቀው የጦር መሳሪያ ደግሞ ጊዜ ያለፈባቸው የሶቪየት ዘመን መሳሪያዎች ናቸው። የአየር ኃይሉ በአሁኑ ጊዜ ለውጊያ የሚሆኑት አውሮፕላኖቹ፣ ተዋጊ ጄቶቹ ነው ሄሊኮፕተሮቹ ተደምረው ከ20 የማይበልጡ ሲሆን የምርት ዘመናቸውም ከአራት አስርተ ዓመታት በላይ የሆናቸው ናቸው። በአሁኑ ጊዜ በዓለም ደረጃ ጥቅም መስጠት ያቆሙት ሚግ 29ና ሚግ 21 በኤርትራ ጦር ዘንድ በዋና የአየር ኃይል ግብአትነት ይወሰዳሉ። የባህራይሉም ጥቃቅን ጀልባዎች ያሉት ሲሆን ከበርካታ ሀገራት የባህር ኃይሎች ሲነጻጸር ደካማና ወደ ኤርትራ የሚገቡ ሕገወጥ ቁሶችን ከመቆጣጠር ያለፈ ለውጊያ ዝግጁ ነው ለማለት ይከብዳል። ኤርትራ የጦር ኃይሏ ደካማ ቢሆንም ግን እንደ ኢትዮጵያና ሶማሊያ ባሉ ሀገራት ታጣቂ ቡኖችን በማሰልጠን በእጃዙር ውጊያዎችን ለማድረግ የሚያስችል አቅምን ተላብሳለች። እንዳጠቃላይ ግን በኢትዮ ኤርትራ ጦርነት የደረሰባት ጉዳት፣ ያሏት የጦር መሳሪያዎች ጊዜ ያለፈባቸው መሆናቸው፣ የሀገሪቱ ኢኮኖሚ በማዕቀብ መዳከሙናም ሀገሪቷ ከዓለም ተገላ መቆየቷ ኤርትራን በምስራቅ አፍሪካ ካሉ ሀገራት በጦርም ሆነ በኢኮኖሚዋ ደካማ እንድትሆን አድርጓታል።